መዝሙሩ ለምን አንዘምረው? ብቻውን በቂ ስብከት ነው።

የሰማሁት የጌታዬ ድምፅ ከብዙ ከዳጎረ ምርምርታ ነው አለ። የክርስቶስ ድምፅ በግልጽ ይሰማኛል። የክርስቶስ ድምፅ በግልጽ ይሰማኛል የከበበ ውንሳው ገደልበኑ እያ በደሌን በደሙ ዋጋ የከፈለ ስለኔ የሞተ ኢየሱስ ሲመጣ የልቦናይን አይን ገልጦ ያሳየኛል። የልቦናይን አይን

እግዚአብሔር አምላክ ስለዚህ ዘማሪ የተመሰገረ ይሁን። ወንድሞቼ እህቶቼ፣ በዚህ ውስጥ ብዙ ነገር ብዙ ቁም ነገር እንደጨበጣችሁ አምናለሁ። በሩቅ ይሰማኛል የጌታዬ ድምፅ በሩቅ ይሰማኛል ይላል። ወገኖቼ፣ የክርስቶስ ድምፅ በሩቅ ይሰማችኋል። ከተሰማችሁ እግዚአብሔርን አመስግኑ። የክርስቶስ ድምፅ የማይሰማን ከሆነ ግን ወገኖቼ፣ ዛሬ እንደዚሁ እንደ በርጠምዮስ አይኔን አብራልኝ ብሎ አብዝቶ እንደ ጮኸኛ ማብዝተን ልንጮህ ይገባል። እንግዲህ ወደ ቀደመ ትምህርታችን ስንማር ስንመለስ እንግዲህ አያችሁ ለዚህ ነው በሐይማኖት ብትኖሩ ራሳችሁን መርምሩ ብለን የጀመርነው ዛሬ። ራሳችንን መርምር ውሳጣዊ፣ ለዚህ ነው ጸሎት የሚያስፈልገው እግዚአብሔር ውሳጣዊ አይኔን ክፈትልኝ ደካማ ጎንን አይ ዘንድ አንተን ያላስደሰጥኩባቸውን ነገሮች አይ ዘንድ እግዚአብሔር ልክበጣው የሚወስ አይ ዘንድ እርዳኝ አይ ዘንድ ጌታ ምን ላድርግልህ አይ ዘንድ ወገኖቼ እኛም አንድና አይ ዘንድ እግዚአብሔር ልንማጸነው ያስፈልጋል እዚህ ነው እንግዲህ በሃይማኖት ብትኖሩ እራሳችሁን መርምሩ ብለን የጀመርነው ዛሬ እንግዲህ ባለፈው ቅድም እንዳልኳችሁ ባለፉት ሁለት ሳምንታት ስንማር በእውነት ዙሪያ አስቀድመን እውነት ነጻ ታወጣችኋለች ብለን ተማርን ከዛን ቀጥሎ ደግሞ እውነትን ፈልጓት፣ ገንዘብ አድርጓት፣ እውነትን ያዟት፣ በእሷ ኑሩ። የዛን ጊዜ ነፃ ታወጣችኋለች፣ ሕይወትን ታገኛላችሁ ብሎ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ስምንት ላይ እንዳስተማረ ተማርን። ወንድሞቼ፣ በመጨረሻ ባለፈው ሳምንት የተማርነው ዛሬም ጥቂት ያነሳነው እውነትን የሚጠሉ ሰዎች ይጠፋሉ። ይህ ከባድ ነው፣ ይከባኛል ይህን ነገር ለእኔ መናገር ከባድ ነው፣ ግን እውነት ነው። ልሸሸው አልችልም። እውነትን የሚጠሉ ይጠፋሉ። ሐሰት በዝቶ፣ ሐሰት እንዴት በዝቶ በኢትዮጵያውያን ዘንድ ሐሰት በዝቶ በቤተ መንግስት በቤተ ማለት በመንግስት መስሪያ ቤት ይሁን በቤተ ክህነት ይሁን በአገልጋዮች ዘንድ ይሁን በመንግስት ሰራተኞች ይሁን፣ በአባቶች፣ በእናቶች፣ በወንድሞች እውነት ቀርቶ ሐሰት በዝቷል ወገኖች ሐሰት ነግሷል። እኛም የምንወደው ሐሰትን ነው። ሌላው ቀርቶ ወድሞቼ የምንወደው እውነትን አይደለም። እውነትን እንሰማለን አሁን ሌላው ማስሚዲያ እንኳን ስንሰማ እኛ የእኛ እውነት ያለውን እሷን መርጠን አይደለን የምንሰማው ፈልገን እኛ የምንሰማው ኮ ሐሰት መሆኑን እንኳን ብናውቅ እኛ ወንድሞቼ የእኛ ኢንተረስት ነው ያለን፣ ውሰት ነው ምንድን ነው የሚለው። ግን እግዚአብሔር ቃል እውነትን የሚጠሉ ሰዎች ይጠፋሉ። ስለዚህ ወገኖቼ እውነትን መፈለግ፣ እውነትን መያዝ፣ በእውነት መኖር ይሄ ነው እግዚአብሔር ሀሳብ። ለጊዜው ምድር ይሄን ነው ምድራዊ ነገር ማለፉ አይቀርም። ሐዋርያት በዚህ ጉዳይ ለምን ይላሉ መሰሎች? ሐዋርያት ጭንቀት የእነሱ ያስተማሯቸው ተማሪዎች በእውነት መንገድ ይሄዱ ዘንድ ነው። ለምሳሌ ቅዱስ ዮሐንስ በዮሐንስ ምዕራፍ ሶስተኛ ዮሐንስ ምዕራፍ አንድ ቁጥር አራት ላይ ልጆቼ በእውነት መንገድ እየሄዱ መሆኑን ከመስማት የተሻለ ምን ወሬ አለ? አዎ ሰማሁ፣ ልጆቼ በእውነት መንገድ እየሄዱ መሆኑን። የእኛ አባቶች ጻድቃን ሰማይታት ቢያዩን ምን ይሉን ይሆን ወንድሞቼ? ሙሉ ሐሰት ስንከፈት ሐሰት ሆነ ስንገኝ አገልጋይ ሐሰት ተገልጋይ ሐሰት በቤተ መቅደሱ እኮ እውነት ነፃ ያወጣቸዋል የተባሉት እኮ እንደዛ ውሸት እኮ ሆነው ነው ወገኖች። ስለዚህ ወገኖቼ፣ ቅዱስ ዮሐንስ ሐዋርያት ግን ምናሉ? ልጆቼ በእውነት መንገድ እየሄዱ መሆን ከመስማት የተሻለ ነገር ምን አለ? አዎ፣ ቅዱሳን እንደዚህ ይጨነቃሉ። ስለዚህ እውነት በጣም አስፈላጊ ነው። ስለዚህ ወገኖቼ፣ እውነትን ልንፈልግ፣ እውነትን ልንይዝ፣ ከእውነት ጋር ልንቆም፣ በእውነት ልንኖር ያስፈልጋል። አለበለዚያ እውነትን የጠሉ ይጠፋሉ። ይህን ቅዱስ ጴጥሮስ ነው ያለ ድማን ብበነዋል አሁንም ገና እንመጣበታለን። እና ባለፈው አንዱ ካነሳ ነው ነገር፣ አንዱ እውነት ምንድን ነው። በዚህ ዘመን ነገሮች መቼም ጨልሞ የለ እውነት ኢዝ ሪላቲቭ፣ እውነት እንደ ባለቤቱ ነው ነው። ዘሪዝ ኖ ሳች ቲንግ ትሩዝ ስ ትሩዝ። እውነት እውነት ነው እንዴ! ለዚህ ነው መድኃኒዓለም ክርስቶስ ሲያስተምር ደጋግሞ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ፣ በር እኔ ነኝ። እውነት እውነት እላችኋለሁ፣ ህይወት እኔ ነኝ። እውነት እውነት እላችኋለሁ እውነት እኔ ነኝ ወደ እኔ ኑ እኔ ያሳርፋችኋለሁ ደሪዝ ነ አዘሩ ያለው እውነት ነፃ ያወጣችኋል እውነት ምንድን ነው እውነት ምንድን ነው እንትን እኮ የጠየቀው ይሄንን እኮ ጲላጦስ እውነት ምንድን ነው አለ እውነት እውነት ሲለው እውነት ምንድን ነው አለ የትስትሩ ጥሩ ጥያቄ እውነት ምንድን ነው አለ ወንድሞቼ እውነት አንድም ሊትራሪ ሚኒንጉ ወይም ደግሞ ይሄ ቀጥተኛ ትርጉሙ፣ እውነት ውሸት ያልሆነ የሚረጋገጥ ሀቅ የሆነ የታመነ ነገር እውነት ይባላል። ይሄ ሊትረሪ ሚኒንጉ። ግን እውነት ምንድን ነው ብላችሁ ብትሉ ወገኖቼ፣ እውነት እግዚአብሔር ነው። እውነት የእግዚአብሔር ስም ነው። እውነት ክርስቶስ ነው። እውነት የእግዚአብሔር ባህሪ ነው። አያችሁ። እውነት ምንድን ነው ብላችሁ ብትሉ እውነት ወንጌል እውነት ነው። የእግዚአብሔር ቃል እውነት ነው። ለምን የእውነት ቃል እግዚአብሔር ነው። እውነት ንብያቸው የእግዚአብሔር ቃል ስለሆነ ወንጌል እውነት ነው። የእግዚአብሔር ቃል እውነት ነው። ወገኖች ቅዱሳት መጻሕፍት እውነት ናቸው። በእርግጥ አሽፈልኮ አንዳንድ ሰዎች የማይሆን መጽሐፍት እየጻፉ ይኖራል፣ ግን ወገኖቼ ወንጌል እውነት ነው። እግዚአብሔር ያስተማረው ክርስቶስ ያስተማር ነቢያት ያስተማር ሐዋርያት ያስተማር የቤተ ክርስቲያን ሊቃውንት አባቶች ተአባቶች አስቀድሞ የነበሩ አባቶች ያስተማሩት። አሁን ለምሳሌ ሃይማኖት አበው ስንል አባቶች ሊቃውንት ያስተማሩት ይሄ እውነት ነው። ስለዚህ የእግዚአብሔር ቃል እውነት ነው፣ እውነት ይባላል። ይሄንን ያለው ክርስቶስን ያለው የክርስቶስን ወንጌል የክርስቶስን ቃል ያለው ሰው እውነት ነጻ ታወጣዋለች። ወንጌል ነጻ ታወጣዋለች። አያችሁ፣ ይሄ ነው የእውነት ምንጩ ማን ነው አለን? የእውነት ምንጩ እግዚአብሔር ነው። ወንድሞቼ ስሙኝ፣ የእውነት ምንጩ አንድና አንድ ነው፣ እግዚአብሔር ነው። ራሱ እግዚአብሔር እውነት ነው አለን። የእውነት ሶርሱ ምንጩም ደግሞ ራሱ እግዚአብሔር ነው። ስለዚህ ከእውነት ከምንጩ ጋር መገናኘት የግድ አስፈላጊ ነው። በተቃራኒውስ ሐሰት ሀሳት ምንድን ነው? ሐሰት ማለት ወገኖቼ የዲያብሎስ ስራ ነው። የዲያብሎስና የልጆቹ ስራ፣ የዲያብሎስ ባህሪ። ዲያብሎስ አፉን እንኳን የከፈተው በሐሰት ነው በውሸት ነው። አስቀድሞ በሰማይ ከነ ሚካኤል ጋራ በተዋጋ ጊዜ የመጀመሪያውን ሐሰት አፉን የከፈተው በሐሰት ነው አልኳቸው። አስቀድሞ ሰው ሳይፈጠ እኔ ፈጣሪ ነኝ ያለ ሐሰተኛ ነው። እሱ ባህሪው ሐሰት ነው። ዛሬም ሐሰትን ይሰብካል ሰዎችም ድንቅ ነገር ምልክት አይቷል ብሎ ይከተሉታል። ስለዚህ አፉን እንኳን ይፈታው እሱ የመጀመሪያው ቋንቋው ይላል ዮሐንስ 8 ላይ ይሉና የሰይጣን የመጀመሪያው his first his mother tongue የመጀመሪያ እንትኑ አፉ ሐሰት ነው። ቅጥፈት ነው። ማታለል ነው። ሐሰት ይሄ ነው። ሐሰት እውነት ያልሆነ ሲረጋገጥ ባዶ ውሸት የሆነ ማለት ነው። ስለዚህ ወገኖች የእግዚአብሔር ቃል እንግዲህ በተለይ ነግሬያችኋለሁ። በዚህ ዘመን ራሱ ደግሞ ብዙ ሐሰተኛ ብዙ ሐሰተኛ መናፍስት ተለቀዋል። ዋና አልተለቀቀም፣ እሱን የሚከለክል አለ ብለናል። በኋላ እመጣበታለሁ። እነዚህ መናፍስት ግን በሰዎች አድረው ስራቸውን ይሰራሉ። ለዚህ እኮ ነው ማቴዎስ 24 24 ላይ ሐሰተኞች ክርስቲያኖች ሐሰተኛ ነቢያት ይነሳሉ። ቢቻላቸው የተመረጡትን እንኳን እስኪያስቱት ድረስ ትልልቅ ምልክቶችን ያደርጋሉ። ሐሰተኛ ነቢያት፣ ሐሰተኛ ሐሰተኛ ክርስቶስ ክርስቶስ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ይነሳሉ አለ። እኔ አይደለም የጻፍኩት ማቴዎስ 24 24 አንብቦ ጌታዬ ለምን ከኔ ጋር ተጣላለ? እኔ እኮ ያለው ሐሰተኛ በቃ ሐሰተኛ ነቢያት አሉ፣ ሐሰተኛ ሐዋርያት አሉ፣ ሐሰተኛ አስተማሪ፣ ሐሰተኛ ቄስ፣ ሐሰተኛ ዲያቆን፣ ሐሰተኛ ሰባኪ ወንጌል አለ። ለዚህ ነው እውነቱን ለይተህ ሳትቀልጥ። አንተ ግን የፈለክ የምትሰማው አንተ እውነት ነው ወይ የእግዚአብሔር ሐሳብ ነው ወይ ሳይሆን አንተ የምትፈልገው ጆሮህን የሚያሳከከውን አይደል? ለዚህ እኮ ነው ቅዱስ ጳውሎስ ጢሞቴዎስን አንዳንዶች በመጨረሻው ዘመን ጆሮን የሚያሳክክ እነሱን ደስ የሚላቸውን ይሰማሉ። አሁን እኛ እውነት ከመስማት ይልቅ ኢትዮጵያውያን እውነት ከመስማት ይልቅ በቤተ ክርስቲያን ይሁን በፖለቲካው ዓለም ይሁን መስማት የምንፈልገው ጆሮችንን ደስ የሚያሰኘውን አይደለም? ይሄ እኮ ግድ ነው። በመጨረሻው ዘመን ሰዎች ከእውነት ይልቅ ጆሯቸውን የሚያሳክከውን ይወዳሉ አለ። አያችሁ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ግን ምንድን ነው ያለው? ስለ እውነት ሲናገር እኔ እውነት ነኝ አለ። እኔ ነኝ እውነት። ቅድም ብያችኋለሁ፣ እውነት እግዚአብሔር ነው፣ እውነት ክርስቶስ ነው እያለ የእግዚአብሔር ቃል እውነት። እኔ እውነት ነኝ አለ። እኔ እውነት ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት ላይ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ አለ። እኔ ግን የፈለኳት እውነት የምትለዋለሁ እኔ እውነት ነኝ። እውነትን ያዙ። እውነትን ስትይዙ እኔን ስትይዙ ነጻ ትወጣላችሁ። ለምንድነው ያላቸው? በብሉ ኪዳን ህይወት ነበሩ እነሱ። በአዲስ ኪዳንን አያውቁ ክርስቶስን አልያዙም። በቤተ መቅደስ ምንን ያስተማረው ያላቸው? የአይሁድ ካህናትን ነው ያላቸው። የአይሁድ ምዕመናንን ነው ወደ ክርስትና የመጡትን ምእመናን ነው በቤተ መቅደስ። እኔ እውነት ነኝ። እኔን ያዙ። የእኔ ቃል በውስጣችሁ ይኑር ብሎ አለ። እውነትን ባናገኛት ዋት ዊል ሀፕን ማይ ፍሬንድ፣ ሊስን ቱ ሚ። እውነትን ባናገኛት መጥፋት አለ መጥፋት አለ ወገኖቼ። ለዚህ ነው እኮ እውነትን የጠሉ ይጠፋሉ። ርዕሳችን ባለፈው ሳምንት ቤተ እስጢፋኖስ ብላችሁ ገብታችሁ እዩት። እውነትን የሚጠሉ ይጠፋሉ። እነሱ ጆሯቸው የሚያሳክል ደስ የሚላቸው የእኛ ይበልጣል የእኛ ይበልጣል የእኔ ዘር የእኔ እንትን የእኔ ሃይማኖት የእኔ እንትን

ዲስ ኢዝ ፋክት የሚረጋገጥ ነው። ግን ከዚህ የበለጠ እውነት ምንድን ነው ብ እግዚአብሔር ነው እውነት፣ ክርስቶስ ነው እውነት፣ ወንጌል ነው እውነት። እውነትን የሚጠሉ ሰዎች ምን ይጠፋሉ። እኔ አይደለሁም ያልኩት፣ አነብላችኋለሁ። ቅዱስ ጳውሎስ ተሰሎንቄ የምዕራፍ ሁለት ቁጥር አስር ላይ እውነትን የሚጠሉ ሰዎች ይጠፋሉ፣ እንደዚህ አለ። እውነትን የሚጠሉ ሰዎች ይጠፋሉ በዛን ወቅት ለምን እንደዚህ አላቸው እንደው ሃይላይቱ ልስጣላ ልስጣችሁና ጊዜ ካለኝ አነባለሁ አለበለዚያ ራሳቸው አምብ ተሰሎንቄ ምዕራፍ ሁለት ቁጥር አስር ሄዳችሁ አምብ ወይ ሙሉ ተሰሎንቄ ምዕራፍ ሁለት እንደዚህ ይላል በዛው ሰባት መሰረታዊ ነጥብ ይናገራል ለተሰሎንቄ ቤተ ክርስቲያን መጽሐፍ አንደኛ አትረበሹ የጌታ ቀን ደርሷል ብላችሁ አንዳንድ ውሸተኛ አስተማሪዎች አንዳንድ ሰዎች ላሉ እናንተ አትርበድበዱ። የጌታ ቀን እንደዚህ አይደለም የሚመጣ የራሱ ምልክት አለው። የጌታ ቀን ቀርቧል ብላችሁ አትወናበዱ። ይልቁንም ውሸተኞች አስተማሪዎች፣ ውሸተኛ ነቢዮች ስላሉ ማንም እንዳያስታችሁ ተጠንቀቁ። ለምን በዚህ ዓለም አሁን የሚሰሩ መናፍስት አለዋል። ውሸተኛ አስተማሪ፣ ውሸተኛ ነቢይ፣ ውሸተኛ ሐዋርያ ሞልቷል ወንድሞች። ስለዚህ የክርስቶስ መምጣት እንደዚህ አይደለም። የክህደት ልጅ ውሸተኛው ክርስቶስ ሳይገለጥ ያ አይሆንም። እሱ ይገለጣል። እሱ ደግሞ ጌታ ነኝ ብሎ በቤተ መቅደስ ጭምር ይቀመጣል። ያንን ሰው ሁሉ ያያዋል። ስለዚህ ገና ነው። ስለዚህ ማንም እንዳያስታችሁ ተጠንቀቁ፣ እንዳያስታችሁ ተጠንቀቁ። የክህደት ልጅ የአመፅ ልጅ ሳይመጣ የአመፅ ልጅ ሳይገለጥ ይሄ አይሆንም። አሁን ግን እንዳይገለጥ የሚከለክለው አለ መናፍስቱ ይሰራሉ እሱ ግን እታጅ ተቆልፎበት አለ ለምን አሁን የሚከለክል አለ ማን የሚከለክል እግዚአብሔር መንፈስ ቅዱስ መንፈስ ቅዱስ አለ ይከለክለዋል እንደፈለገ አይፈነጭም አንድ ቀን ግን መንፈስ ቅዱስ ቀስ ቀስ እያለ አለሙን ይለቃል በዛን ጊዜ እኔ አምላክ ነኝ ብሎ በቤተ መቅደስ ይቀመጣል ድንቅ ነገር ስለሚያደርግ ሰዎች ሁሉ ይከተሉታል። ት ምን ጋር ድንቅ ነገሮች ስናይ መከተላቸው ወገኖች ይውላችሁ፣ ድንቅ ነገር ስታዩ እግዚአብሔርን አመስግኑ። ከዛ ውጭ ግን ያ ድንቅ ነገር ምልክት አይሁናችሁ። ከክርስቶስ የበለጠ ድንቅ ነገር የለም። እግዚአብሔር አንደኛ ልጁን መስጠት ነው ድንቅ ነገር። ከሱ የበለጠ ምልክት አያስፈልገንም። ድንቅ ነገር በቤተክርስቲያን ተደረገ፣ እግዚአብሔር ይመስገን። ሰዎች በጸበል ዳኑ፣ እግዚአብሔር ይመስገን ሰዎች በሆነ ተአምር እግዚአብሔር ሰዎች ላይ ድንቅ ነገር አደረገ፣ እግዚአብሔር ይመስገን። ክብሩን ሁሉ እግዚአብሔር ይመስገን። ከዛ ውጭ ግን ድንቅ ነገር ስላየን እንደዚህ ነው ብለን ቀኑ ሙሉ እሱ ወገኖች ልንከተል አይገባም። ለምን? ሰይጣንን ድንቅ ነገር ያደርጋል። ስለዚህ ምናልን አሁን የሐሰት እንትን አለ ሰዎች እውነትን እንዳይቀበሉ የሚከለክላል። ሰዎችም እውነትን ይጠላሉ። እውነትን የሚጠሉ እነሱ ይጠፋሉ የሚለውን ፈልጌ ስለዚህ ምናለ አሁን ግን መንፈስ ቅዱስ ይከለክላል። የአመጻ ልጅ ግን ሲገለጥ ድንቅ ነገሮችን ተአምሮችን ያደርጋል። ብዙ የእግዚአብሔር ሰዎችን ተሳስተው ይሄዳሉ። አያችሁ? እናንተ ግን እንደዚያ አይደለም፣ ተጠንቀቁ። እንደዚህ እነዚህ ሰዎች ፍርድን ይቀበላሉ ይላል። እና እንግዲህ ሰዓታችን ሄዷል። ጌታችን ኢየሱስ ክርስቶስ ክብር ለማግኘት በወንጌል ተጠርታችኋልና እናንተ በጥንቃቄ ኑ ይላል። ተሰሎንቄን ብታነቡት መልካም ነው። እኔ አሁን ጊዜውም ስለሌለኝ ማንበቡ አስፈላጊ ነው ብዬ አላምንም። ተሰሎንቄ ምራፍ ሁለት ላይ ሄዳችሁ አንብቡት። እውነትን ስላልወደዱ ይጠፋሉ የሚለው ስለዚህ እውነትን መውደድ ነው ወገኖች፣ እውነትን መውደድ ያስፈልጋል። አልበዚያ አደጋ አለ። እውነትን ስለጠሉ እነሱ ይጠፋሉ። እውነትን የጠሉ ሁሉ ይጠፋሉ። የጥፋት እውነትን አልወደዱም። እዛ ጋር የሚያስደንቃችሁ እውነትን አልወደዱምና ራሱ እግዚአብሔር ይባል ይታገሳቸው ይታገሳቸው ይታገሳቸው እና መጨረሻ ላይ ለማይሆን መንፈስ አሳልፎ ይሰጣቸዋል ይላል። ስለዚህ ወገኖች፣ እውነት መያዝ አስፈላጊ እውነትን አልወደዱምና እግዚአብሔር የስህተት ኃይል ይሰድባቸዋል። በዚህም ከእውነት ይልቅ ውሸትን ያምናሉ። በዚህ የተነሳ በክፋት ተደስተዋልና በእውነት አላመኑምና በእውነት አላመኑምና ይፈረድባቸዋል። ማን ይህንን አልኳቸው? ሁለተኛ ተሰሎንቄ ምዕራፍ ሁለት ሂዱም ሁሉን አንብቡ፣ ሁሉንም አንብቡ። እንደዚህ ላለ ጥቂት ላንብብላችሁ፣ ሰዓት ይሄዷል፣ ግን ጥቂት። ነገር ግን ወንድሞች ሆይ፣ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት፣ ወደ እርሱ ስለ መሰብሰባችን፣ በቃ በዚህ አትደናበሩ። በመንፈስም ይሁን በመልእክትም ይሁን ሰው ቢነግራችሁ አትደንግጡ። እሱ ገና ነው ማንም በማናቸውም መንገድ አያስታችሁ። ክደት አስቀድሞ ሳይመጣ የአመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይሆንም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ገና ከናንተ ጋር እያለው ይህንን ነገር ነገርኳችሁ። በገዝ ዛሬ ግን ይላል በገዛ ራሱ ጊዜም ይገለጣል። በማ በእግዚአብሔር ሰዓት ይገለጣል። ዛሬ ግን የሚከለክለው አሁን ታውቃላችሁ። ማንም የሚከለክለው መንፈስ ቅዱስ የሚከለክለው አሁን ታውቃላችሁ። መታወቅ ያለበት እንደዚህ ይላል። ቁጥር ሰባት የአመፅ ሚስጥር አሁን ይሰራል። የውሸት መንፈስ አሁን ይሰራል። የአመፅ ሚስጥር አሁን ይሰራል። የአመፅ ሚስጥር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ማንም ይከለክል? እግዚአብሔር መንፈስ ቅዱስ እንደፈለገ መጥቶ በሙላት እንዳይኖር። የአመፅ ምስጢር አሁን ይሰራል ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ክብር ለእግዚአብሔር። በአፉ መንፈስ የሚያጠፋው ሲመጣ በመገለጡ የሚሽረው አመፀኛ ይገለጣል። በኋላ ላይ አሁን እንግዲህ በዛን ሰዓት ግን ክርስቶስ ያጠፋዋል፣ ግን ይገለጣል። እኔ የፈለግኳት ቁጥር ዘጠኝና ያስር ላይ ያለችዋለች ይድኑ ዘንድ እውነት የእውነትን ፍቅር ስላልተቀበሉ ለሚጠፉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ የእውነትን ነገር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት በድንቅ ነገር ይከተሉታል ይላል። በቃ እውነትን ያልወደዱ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኛ ድንቆችን በአመፃ መታለል ሁሉ ላይ ሁሉ እንደ ሰይጣን አሰራር ነው። እነዚህ ሰዎች ምነዋል? እውነትን ጠልተዋልና እግዚአብሔር ደግሞ የስህተት መንፈስ ይለቅባቸዋል፣ ይላል ቁጥር 11ና 12 ይውላል። ስለዚህ ምክንያት በእውነት ያላመኑ በእውነት ያላመኑ ነገር ግን በአመፃ ደስ ይላቸው የነበሩ ጆሮአቸውን በሚያሳክክ ነገር እለት እለት ሲሞሉ የነበሩ በአመፃ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ራሱ እግዚአብሔር ከታገሰ በኋላ ጊዜ ከሰጣቸው ከሰጣቸው በኋላ ይተዋቸውና አሳልፎ ይሰጣቸዋል። እኛ ግን እንደዛ እንዳንሆን ይላል ቁጥር 13 እኛ ግን በጌታችን የተወደዳችሁ ወንድሞች ሆይ፣ እኛ ግን በጌታ የተወደዳችሁ ወንድሞች ሆይ፣ ሁልጊዜ ጊዜ ስለ እናንተ እግዚአብሔር ልናመሰግን ግዳ መሰግን ግድ አለበት። እግዚአብሔር በመንፈስ በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እናንተ የተመረጣችሁ ናችሁ፣ ለመዳን እንደ በኩራት መርጧችኋል። ስለዚህ የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌል ተጠርታችኋል። ለዚህ ነው ቅድም በወንጌል ተጠርታችኋል። መጠራታችሁን መመረጣችሁን ግን አረጋግጡ። በሃይማኖት ብትኖሩ እራሳችሁን መርምሩ። ሃይማኖተኛ ነኝ ማለት ብቻውን አይበቃም ብለን ያየነው ቅድም። ለዚህ ነው ቁጥር 15 ላይ መጨረሻ ምለል እንግዲህ ወንድሞች ሆይ ጸንታችሁ ቁሙ። ዘመኑ ክፉ ነው። ብዙ የውሸተኛ አስተማሪዎች አሉ፣ ውሸተኛ ነቢያት አሉ፣ ውሸተኛ አገልጋዮች አሉ። ስለዚህ ጽኑ። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃልም ቢሆን በመልእክታችን የተማራችሁትን ወግ ያዙ ይላል። አሁን እኔ ትምህርተኝ ጨርሻለሁ አለሁ ወገኔ፣ ሰዓት ያልቁ። ስለዚህ ወገኖች የተማር ነው ዛሬ ምንድን ነው ዛሬ በሃይማኖት ብትኖሩ እራሳችሁ መርምሩ ብለን ጀመር ራሳችንን እንመርምር። ሃይማኖት አለኝ፣ እኔ ክርስቲያን ነኝ፣ እኔ ኦርቶዶክሳዊ ነኝ ብቻውን አይበቃም። ለምን ክርስቶስ እኮ የአብርሃምን እምነት አለን ያሉትን እኮ እናንተ ሃይማኖት የላችሁም ነው ያላቸው። ስለዚህ ራሳችንን እንመርምር ብለናል። ከእሱ ጋር አያይዘን ባለፈው ሳምንትና ሁለት ሳምንት እውነት ነፃ ያወጣችኋል፣ ነፃ ስትወጡ ደግሞ ህይወትን ታገኛላችሁ ብለን ተማል። እውነትን የሚጠላ ሰው እውነትን የሚጠሉ ሰዎች ይጠፋሉ ብለን ተማር እሱም ብቻ አይደለም። እውነት ምንድን ነው ትርጉሙን ተማር። እውነት እግዚአብሔር ነው፣ እውነት ክርስቶስ ነው፣ እውነት የክርስቶስ ወንጌል ነው፣ እውነት የእግዚአብሔር ቃል ነው ብለን ተማር። እውነትን የሚጠሉ ሰዎች ይጠፋሉ፣ እውነትን የሚጠሉ ሰዎች ይጠፋሉ። ስለዚህ እውነትን እንፈልጋት፣ እውነትን እንያዛት፣ እውነትን እንኑርባት። ምን እናድርግ ጨረስኩ። የእውነት ምንጩ ማነው? አለ። የእውነት ምንጩ እግዚአብሔር ነው። ራሱ እግዚአብሔር እውነት እግዚአብሔር ነው። ሶርሱም ደግሞ የእውነት ምንጩም እራሱ እግዚአብሔር ነው። ይህን የተማርነው የእግዚአብሔር ቃል እውነት ነው። ይህንን የተማር ይህንን ገንዘብና ይህንን እንያዝ፣ በሱ እንኑር። የዛን ጊዜ እውነት ነፃ ያወጣናል። ነፃ ስንወጣ ደግሞ ህይወትን እናገኛለን። ባይሆንስ እውነትን የሚጠሉስ እውነትን የሚጠሉ ይጠላ ምን ይሆናሉ? ይፈረድባቸዋል። እውነትን የሚጠሉ ይጠፋሉ እራሱ ራሱ እግዚአብሔር እውነትን የሚጠሉ ይታገሳቸው ይታገሳቸው ይታገሳቸው ሳጊዜ ይሰጣቸውና ካልሆነ ይተዋቸዋል የሚለው ምን እናድርግ በኖቼ እውነትን እንፈልጋት መጀመርያ አሁ እውነትን እንፈልጋት እውነትን እንያዛት በእውነት እንኖር ላያልፍ ቀን ማለፉ ላይቀር በምንችለው መጠን ዚ አንት ሴትዜ ስለዚህ ያን ጊዜ እውነትን ነፃ ያወጣናል ያችው ነጻ ስንሆን ደግሞ ምናለ ህይወትን እናገኛለን። ስለዚህ ዛሬ የተማርንበት ርእሳችን ራሳችን ምንድነው? በሃይማኖት ብትኖሩ እራሳችሁን መርምሩ። ለምን ይሄን ትምህርት አመጣን? ምክንያቱም በሃይማኖት ነን ያሉ በአይሁድ ቤተ መቅደስ ውስጥ የነበሩ ካህናቱ፣ ጸሐፍት፣ ፈሪሳውያን ምእመናኑን፣ ክርስቲያኖችን ጭምር ክርስቶስ፣ አዎ በዛን ሰዓት ተጠንቀቁ። በሃይማኖት ውስጥ ነን አሉ እነሱ፣ በተለይ እነዛ ጸሐፍት ፈሪሳውያን አይደላችሁም ያላችሁ እናንተ የአብርሃም እምነት ተከታዮች አይደላችሁም። እናንተ የሰይጣን ናችሁ። እናንተ እግዚአብሔር አይደላችሁም፣ ዲያብሎስ ናችሁ። እናንተ የአብርሃምን እምረት አትከተሉም። እናንተ ከጣዖት አምላክ የባሳችሁ ክፉዎች ናችሁ ብሎ ነው ያላቸው። ስለዚህ ዛሬም ወገኖች፣ ዛሬ በተባለ ራሳችን መርምር፣ በሃይማኖት ብትኖሩ ራሳችሁን መርምሩ ብለው ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ጴጥሮስም አደራ ልጆቼ ብለው በመጨረሻ እንደውም ይሄን ቃል እንግዲህ አሉ በጥንቃቄ ያዙት። አንድ ጨለማ ስፍራ ያለ ቅዱስ ጴጥሮስ አንድ ጨለማ ስፍራ ያለ ሰው መብራቱን በጥንቃቄ እንደሚይዝ ይህን የእግዚአብሔርን ቃል አደራ በጥንቃቄ ያዙ። ይህን ካደረጋችሁ የእግዚአብሔር መንግሥት መግባት በሙላት በእርግጠኝነት ይሰጣችኋል አለ። ደስ የሚለው ነገር ወገኖቼ ዛሬም አልመሸም፣ እውነትን ለመያዝ ዛሬም አልመሸም፣ ከእውነት ጋር ለመቆም ደስ የሚለው ዛሬም አልመሸም። እንደ እግዚአብሔር አሳብ በእውነት ለመራመድ ለመሄድ ዛሬም አልመሸም። አልመሽም ወገኖች፣ ዛሬም እግዚአብሔር ኑ ልጆቼ ኑ ወደ እኔ እኔ ያሳርፋችኋለሁ ነው የሚለው። ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይህን ቃል የምትሰሙ ቃሉን የወደዳችሁ የእግዚአብሔር ሐሳብ ነው ብላችሁ ካመናችሁ፣ እግዚአብሔር ይከብር ዘንድ ለሌሎች ብታካፍሉት በማካፈል የራሳችሁን ድርሻ ተወጡ። ይህን ቃል ሰላም እግዚአብሔር ይብዛላችሁ፣ ሰላሙ አሜን።